ት በተሰማ ጥብቅ መረጃ ጠቅላይ ሚኒስትር አብይ አህመድ ከሁለት ዓመት በፊት ያስታረቋቸው ፕሬዝዳንቱና ምክትል ፕሬዝዳንቱ ወደ ጦርነት መግባታቸው እየተሰማ ይገኛል። በደቡብ ሱዳን ጁባ ከፍተኛ የተባለ ውጥረት አለ። ፕሬዝዳንት ሳልቫኪር የምክትል ፕሬዝዳንቱ ሪክ ማቻርን ቤት ማስከበባቸው የተገለጸ ሲሆን በአንዳንድ ቦታዎች ላይ የተኩስ ድምፅ እየተሰማ እንደሚገኝ እየተሰማ ይገኛል። ከሪክ ማቻር ጎን ያሉ የጦር አመራሮችም በቁጥጥር ስር እየዋሉ እንደሆነ ተሰምቷል። ደቡብ ሱዳን ጁባ በከፍተኛ ውጥረት ውስጥ ትገኛለች። እንደሚታወቀው ፕሬዚዳንቱን እና ምክትል ፕሬዚዳንቱን ከዚህ ቀደም በአዲስ አበባ ጠቅላይ ሚኒስትር አብይ አህመድ አስማምተቸው እንደነበር ይታወቃል። አሁን ላይ ተመልሰው ታዲያ ወደ ጦርነት መግባታቸው ተሰምቷል። የኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና በኦፌኮና በኦነግ የተጀመረው ውይይት ለማደናቀፍ የሚሞክሩ አካላት ከድርጊታቸው እንዲቆጠቡ አሳሰቡ። ምክክሩን በጅምር ለመጣል ከመሞከር ፍሬያማ ለማድረግ መተባበር ይሻላል ብለዋል። ውይይቱን ለማቋረጥ የሚሞክሩ አካላት ድርጊታቸውን እንዲያቁሙ በብርቱ አሳስበዋል። ከሰሞኑ ይህንን ምክክር ፖለቲከኛው ጀዋር መሐመድ መተቸቱንና ከመንግስት አካል የቀረበ ነው ማለቱ አይዘነጋም። ቆንጆ የፓርላማ ጸብ፣ የፓርላማ አመፅ ላሳያችሁ። የተወሰኑ ሰዓታት በፊት በሰርቢያ ፓርላማ ውስጥ የተፈጠረ አመፅን የተፈጠረ ነውጥ ነው እንግዲህ ከተቃዋሚ ወይም ደግሞ ከተቀናቃኝ ሳይድ የሚገኙት የፓርላማ ሜምበሮች ናቸው። ይህን አመፅ እንግዲህ ብጥብጡን ያወጡት ነገሩ እንደዚህ ነው። በኖቬምበር አንድ ሁለት ሺ አራት አመተ ምህረት በሰርቢያ ውስጥ አንድ አደጋ ይከስታል። ይህ አደጋ ምንድን ነው? የሰቡ ወይም ደግሞ የባቡር ስቴሽን ጣራ ተደርምሶ አስራ አምስት ሰዎች ይሞታሉ። የተደረመሰው ጣራ በመንግስት ትእዛዝ ወይም ደግሞ በመንግስት ኦርደር ነበር የታደሰው እና በጣም እንትኑን ባልጠበቀ ደረጃውን ባልጠበቀ መንገድ የታደሰው እና ብዙ ሰዎች መንግስትን ተጠያቂ አደረጉ። መንግስት ይሄ ኮራፕሽን ወይም ደግሞ በሙስና እየበላ ነው ህዝቦቻችን እየሞቱ ነው። ከዛ እንግዲህ ከኖቬምበር አንድ ጀምሮ ነው የሰርቢያ ተማሪዎች የተለያዩ አመጾችን፣ ነውጦችን ያስነሱት። መንገድ ይዘጋል፣ ብዙ ብዙ ነገር ሰርቢያ ውስጥ ብዙ ነገር ይከስታል። ከነዚህ ከነውጥ ጥያቄዎች መካከል ደግሞ አንደኛው ምንድነው የዩኒቨርሲቲ በጀቶች እንዲጨመርላቸው የዩኒቨርሲቲ ተማሪዎች ናቸው። የዩኒቨርሲቲ በጀቶች እንዲጨመርላቸው፣ የትምህርት ጥራታቸው ከፍ እንዲላቸው እንደዚሁ ያመፁ ነበር። ዛሬ የዛሬው የፓርላማ ስብስብ ይህንን የዩኒቨርሲቲ ጉዳያቸው ላይ የሆነ ማሻሻያ ለማስደረግ ነበር። 50 ሚሊዮን ዶላር በአመት ለመበጀት፣ 200 ሚሊዮን ዶላር ስኮላርሽፖች ለመስጠት፣ የተለያዩ እንትኖች ፕሮፌሰሮች ለመቅጠር ምናምን። ከዛ እንግዲህ መሀል ላይ ነው በቃ ይህ ነገር የተነሳው የኦፖዚሽን ወይም ደግሞ የተቃዋሚ ፓር አባላት ናቸው እንግዲህ፣ የጭስ ቦምብ እየወረወሩ የተለያዩ የጭስ እንትኖች ውሀ እየረጩ ምናም እዚህ ብጥብጡ ነው ያውጡት። የተናገሩት ነገር ምንድን ነው? ሰርቢያ ታምጻለች፣ ሰርቢያ ትነሳለች፣ መንግሥቱም ይወገዳል፣ ሪዥሙ ይወገዳል፣ አገዛዙ ይወገዳል የሚል ስሎጋን ይዘው ነበረ። አሌክዛንደር ቮልቺች ይባላል። አስራ ሁለት አመታት ያክል ሰርቢያን የመራ ሰው ነው እና ይህ ሰውዬ በጣም በኮራፕሽን በሙስና በጣም ይጠረጥራል። ና ይህንን ለማስነሳት ነው በቃ የነበረው የዛሬ ፕሮቴስት። እንግዲህ በዚህ ፕሮቴስት በዚህ አመፅ ላይ አንድ ሰው ተጎርቷል። ክሪቲካል ኮንዲሽን ስትሮክ አጋጥሞት በክሪቲካል ኮንዲሽን ወደ ሐኪም ቤት ሄደዋል። እዚህም በተጨማሪ ሁለት እንደዚሁ የፓርላማ አባላት መጠነኛ ጉዳ ባቸው በአሁን ሰ ሆስፒታል ክትላቸውን እያገኙ ነው። ማርች 15 እንደዚሁ ትልቅ የሆነ ራዮት ወይም ደግሞ ትልቅ የሆነ አመፅ ዴሞንስትሬሽን በሰርቢያ ውስጥ እንደሚዘጋጅም ተነግሯል። በዚህ ባለንበት የረመዳን ወር ውስጥ አስገራሚ ዜናዎች እየወጡ ይገኛሉ። ከወደ ናይጄሪያ የተሰማው ዜና ደግሞ የብዙዎችን ቀልብ ስቧል። ናይጄሪያ በጾም ሰዓት ምግብ ተመግበዋል በሚል 25 ሰዎችን አስራለች። የናይጄሪያ ኮኖ ግዛት በረመዳን ጾም ላይ ምግብ ሲመገቡ አግኝቻቸዋለሁ ያለቻቸውን ሀያ ሰዎች አስራለች ከዚህም በተጨማሪ አምስት ሰዎች ደግሞ ምግብ ሲሸጡ ነበር በሚል የታሰሩ ሲሆን ሁሉም ታሳሪዎች በሸሪያ ሕግ እንደሚዳኙ ቢቢሲ ዘግቧል። ምክትል ፕሬዚዳንቷ በዚህ ሰዓት መልእክቷን አስተላልፋለች። ከዚህ የበለጠ ጠብቁን፣ ጥሩ ስራ ይዘን እንመጣለን ስትል አርቲስት ማስተዋል ተናግራለች። የአዲስ አበባ እግር ኳስ ፌዴሬሽን ለሁሉም የከተማ ሴቶች ዲቪዚዮን ቡድን የትጥቅ ድጋፍ ዛሬ አድርጓል። ዛሬ በአዲስ አበባ ስቴዲየም ከ17 ዓመት በታች የወንዶች ኤምአራይ ያለውን ውድድር ያስጀመሩት የፌዴሬሽኑ ስራ አስፈጻሚዎች ለሴቶች ቡድን የትጥቅ ድጋፍ አድርገዋል። የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት አርቲስት ማስተዋል፣ ቃል የገባነውን እንድንፈጽም አብሮን ለመስራት የቻለውን የኢትዮጵያ እግር ኳስ ፌዴሬሽን አመሰግናለሁ። ከዚህ የበለጠ ጠብቁን፣ ትላልቅ ስራዎችን ይዘን እንመጣለን ብላለች። አሁን እየወጡ ባሉ መረጃዎች የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ከትራምፕ ጋር የነበረኝ ውይይት ይጸጽተኛል ብሏል። ቢሆንም ግን አሁንም ስለ ሰላም ጉዳይ ለመነጋገር ዝግጁ ነኝ፣ ብሏል። ጦርነቱ ኦፊሻሊ ተጀምሯል። የንግድ ጦርነቱ አንድ ወገን አሜሪካ የምትገኝ ሲሆን በሌላኛው ወገን ደግሞ ቻይና፣ ካናዳ እና ሜክሲኮ ይገኛሉ። እንግዲህ ዶናልድ ጄ ትራምፕ ትላንትና ባደረጉት መግለጫ እንዳሳወቁት ከሆነ እነዚህ ሶስት ሀገሮች ላይ የሚጣለው ታሪፍ ከአሁን ሰዓት ጀምሮ መግለጫውን ከሰጡበት ሰዓት ጀምሮ አፕላይ እንደሚደረግ ተናግረዋል። እንግዲህ ታሪፍ ተጣለ ማለት ምን ማለት ነው? ከነዚ ሀገሮች ወደ አሜሪካ የሚገቡ ኢምፖርት የሚደረጉ ማቴሪያሎች፣ ኢምፖርት የሚደረጉ ጉዳዮች ላይ እነሱ ላይ ተጨማሪ ታክስ ተጨማሪ ታሪፍ ይጣልባቸዋል ማለት ነው። ይህ ማለት ከካናዳ የሚገባ እቃ በአንድ ዶላር የሚገዛ ቢሆን ኖሮ አሁን 25 ፐርሰንት ካናዳ ላይ ከጣለባት አለባት አንድ ዶላር ከ25 ሳንቲም ነው ያን ነገር የሚገዛው ማለት ነው እንግዲህ ዶናልድ ትራምፕ ካናዳ ና ሜክሲኮ ላይ የ25 ፐርሰንት ታክስ የ25 ፐርሰንት ታሪፍ የጣሉ ሲሆን በቻይና ደግሞ የ 20 ፐርሰንት ታሪፍ ጥለዋል ቻይና እንግዲህ ይህንን የታሪፍ የጣለባትን ቪታሌት ለማድረግ 15 ፐርሰንት ታክሶች ታሪፍ ከአሜሪካ ለሚገቡ እቃዎች ወደ ቻይና ለሚገቡ እቃዎች ላይ ጥላለች እዚህ በተጨማሪ ጃስቲን ቹዶም በዛሬ እለት ወይ ደግሞ በነገ እለት እንደዚሁ ከአሜሪካ የሚገቡ እቃዎች ላይ ታሪፍ የሚጥል መሆኑን ተናግሯል ቪታሌት ለማድረግ ማለት ነው እስካሁን ደስ ከሜክሲኮ ፕሬዚዳንት ከክላውዲያ ምንም የተሰማ ነገር ላይ ይህን ታሪፍ እንዴት ወደፊትም እንደዚሁ የሪታሊሽን ታሪፍ እንደምጥል ይታሰባል። እንግዲህ ብዙዎች እየፈሩ ያሉት ምንድን ነው፣ ይህ የጣለበት ታሪፍ እቃዎች ውድ እንዲሆኑ ያደርጋል። ከውጭ የሚመጡ እቃዎችን በርካሽ ማግኘት የነበረብኝ እቃዎች በትራምፕ ታሪፍ ምክንያት በከፍተኛ ውጭ እያወጣው ምገዛ ከሆነ የኢንፍሌሽን ጉዳይ በከፍተኛ ሁኔታ አሜሪካን ያሳስባታል ተብሏል። ከዚህም በተጨማሪ ዶናልድ ትራምፕ ለዩክሬን የምታደረገውን አሜሪካ ለዩክሬን የምታደረገውን ማንኛውንም እርዳታ እንዳስቆሙ ና የትኛውም አይነት የዌፐንስ ወይም ደግሞ የመሳሪያ ሽያጭና ግዥም ከዩክሬን ጋር እንደተቋረጠ ነው።